ስለዚህ ልቀጥልና፣ ከአሁን ጀምራችሁ ታውቁታላችሁ ሲል፣ ከዚህ ጊዜ በኋላ ይህም አሁን ወደ ስቅለቱ እየቀረበ ያለበት አካባቢ ነው። ከጥቂት ምዕራፎች በኋላ ወደ ስቅለት የሚሄድበት ነው። እና ከአሁን በኋላ ታውቁታላችሁ ሲል ፕሮፌሲም ነው፣ ትንቢትም ነው አለና፣ አይታችሁትም አለ አለ ይላል። ፊልጶስም ጌታ ሆይ አብን አሳየንና ይበል አይታችሁታል እኮ ማለት ግልጽ የሆነ ሊትራል ቋንቋ ማለት ግልጽ የሆነ ፊት ለፊት ነው። አይታችሁታል አብን ነው አይታችሁት። አብ አይታይም፣ ግልጽ አይደል? አብን ያየው አንድስ እንኳን የለም፣ ሊያዩም ከቶ አይችልም። ኢየሱስ ክርስቶስ ከዛ ጥቅስ ጋራ ነው የሚጋጭ ንግግር አይደለም የሚናገረው አሁን አይታችሁታል ሲል እኔን ስታዩ በእኔ ውስጥ ስለሆነ ያለው እኔን ስታዩ አብን አያችሁ ነው። ስለዚህ ፊልጶስ ጌታዊ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ፣ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴት አንተ አብን አሳየን ትላለህ? አብ እኔ በአብ እንዳለው አብ በእኔ እንዳለ አታምንም? እኔ የምናገራችሁን ቃል ከራሴ አልናገርም ነገር ግን በእኔ የሚኖረው እርሱ ስራውን ይሰራል። ይሄ በጣም ግልጽ ነው። የመለኮት ሙላት በሰውነት ውስጥ ተገልጦ በዚህ ምክንያት በአንድ አካል አሜን። በሁለት አካል አይደለም፣ በሶስት አካል አይደለም። በአንድ አካል ሰውነትና መለኮት አብረው ይኖራል። በአንድ አካል በክርስቶስ አካል ሰውነትና ያ ሰውነት ምን ይባላል? የእግዚአብሔር ልጅና እግዚአብሔር አብ በአንድ አካል ይኖራል። ፔሪድ። ይሄ ነው ሰውነትና ማለትም የእግዚአብሔር ልጅ ክርስቶስና፣ በዛ ክርስቶስ ውስጥ በዛ አካል ውስጥ ያለ የመለኮት ሙላት፣ የአምላክነት ፍጻሜ፣ አብ ሙሉ አብ በአንድ አካል ይኖራል። ስለዚህ ያን አካል ሰው ሲያይ እግዚአብሔርን ያያል፣ የእግዚአብሔርን አካል ያያል። እንደዛ ነው የተቀመጠው መጽሐፍ ቅዱሳችን ላይ። እግዚአብሔር የተመሰገነ ይሁን። ስለዚህ በመለኮትነቱ በኩል የሌለ እግዚአብሔር ወልድ ሳይሆን፣ መጽሐፍ ቅዱስ የማያውቀው እግዚአብሔር ወልድ ሳይሆን እግዚአብሔር አብ ራሱ ነው። ደጋግማለሁ። ይህንን ኢሳያስ ዘጠኝ ስድስት ሁለቱን አጣምሮ ነው በአንድ ልጅ ላይ ያኖረው። ሁለቱን አጣምሮ ነው። ሁለት ማለት አግባብ አይሆንም። ቃላቱ ሁለት አካል ለመስጠት አይደለም። ሁለቱንም ገጽታዎች አጣምሮ ነው በአንዱ ልጅ ላይ በእግዚአብሔር ልጅ ላይ ያኖር፣ ልጅነትን እና የዘላለም አምላክነትን የዘላለም አባትነትን በአንድ አካል በልጁ ላይ ነው ያስቀመጠው። እሺ ፊልጶስ አሁን ባነበብነው በዮሐንስ ወንጌል ምዕራፍ 14 ላይ አባትህን አብን አሳየን ብሎ ጠየቀ እንጂ የሌለን እግዚአብሔር ወልድን አሳየን ብሎ አልጠየቅም። የለም ስለዚህ፣ የኮንፊውዥን ሁሉ ምክንያት የሆነ የሌለ እግዚአብሔር ወልድ የለም። እሱን አንድ ዞር ብናደርግ በቃ አለቀ። የሚቀረን ማን ነው? እግዚአብሔር አብና የተገለጠበት ሰውነት በቃ። ስለዚህ መጽሐፍ ቅዱስ የሚነግረንና የሚያሳየን አንድ አምላክ አብንና አብ የተገለጠበትን ቃል ስጋ የሆነውን አንድ ሰው ወይም አንድ አካል ብቻ ነው። ስለዚህ ስለዚህ በአንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር ሦስት እስከ አምስት ምንድን ነው የሚለው የሚለው አንድ እግዚአብሔር አለና፣ እሷ መቼም አትቀየርም፣ ሁለት አትሆን አንድ እግዚአብሔር አለን። በእግዚአብሔርና በሰው መካከል ያለው ደግሞ አንድ ነው። እርሱም ሁለተኛ አካል ያለው አምላክ አይደለም የሚለው፣ እርሱም ሰው የሆነ ክርስቶስ ነው። ኢቭን ክርስቶስ ሰው የሆነ ክርስቶስ የተባለውና አንድ አምላክ አብ የተባለው ሁለቱ ተነጣጥለው እንዳይታዩ፣ ይሄ አብ የተባለው ይሄ ሰው በተባለው ውስጥ በሙላት አድሯል። ስለዚህ ስንት አካል አለ? አንድ አካል አለ። ግን በአገላለጥ ደረጃ አንድ አምላክ አባለን በሰውና በእግዚአብሔር መካከል ደግሞ አንድ አለ። እርሱም ሰው የሆነ ሁለተኛ አካል አይደለም፣ ሰው የሆነ ክርስቶስ ነው። በዛ ክርስቶስ ደግሞ ይሄ አንድ አምላክ የተባለው በሙላት አድሯል። ይሄው ግልጽ እንዲህ ነው። የዮሐንስን ወንጌልና መልእክቶቹን የጻፈው ዮሐንስ ሐዋርያው ዮሐንስ ማለት ነው። በዮሐንስ ምዕራፍ 17 ቁጥር 3 ላይ የኢየሱስን ጸሎት እንዲህ ብሎ መዝግቧል። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ብሎ ነው የመዘገበው? እውነተኛ አምላክ ብቻ የሆንህ አንተን የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ህይወት ናት ብሎ ኢየሱስ በጸሎት መግቢያ የተናገራትን መዝግቧል። እውነተኛ አምላክ ብቻ የሆንህ አንተን የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። ይቺ የዘላለም ህይወት ናት የምትለዋን መዝግቧል። ያውቁ ዘንድ አይደለም የሚለው ያውቁ ዘንድ ነው። እዚህ ጋ አለች። ምን አለች ማለት ነው? እውቀት አለች። አንድ እውቀት አለች። አንድ እውቀት አለ። ይሄ እውቀት ይሰጣቸው የሚል ጸሎት ነው የተጸልየው። ምን ሆነ መሰላችሁ? ይህንን ጸሎት እንዲህ ጌታ ኢየሱስ በጸሎቱ ያውቁ ዘንድ ያለውን እውቀት ያውቁ ዘንድ ያለውን እውቀት ይኸው ዮሐንስ ይኸው ዮሐንስ በአንደኛው ዮሐንስ ምዕራፍ አምስት ቁጥር አስራ ዘጠኝ ላይ በአንደኛው ዮሐንስ ምዕራፍ አምስት ቁጥር አስራ ዘጠኝ ላይ እንግዲህ ያውቁ ዘንድ የሚል ጸሎት ነው የተጸለየው። ለእውቀት ነው የተጸለየው። አንድ አምላክ ብቻ የሆነውን እና የተላከውን ክርስቶስን ያውቁ ዘንድ የሚል እውቀት፣ ለእውቀት ነው የተጸለየው። ኢየሱስ የጸለየው ያንን እውቀት አሁን መጣበትና ዮሐንስ በአንደኛ ዮሐንስ ምዕራፍ አምስት ቁጥር ሀያ ላይ እውቀቱን ዘረገፎ ማለት አወጣው። እንዲህ ሲል የእግዚአብሔር ልጅም እንደመጣ እውነተኛ የሆነውን እናውቅ ዘንድ ዕውቀት መጣሁ። ማን ሲጸልይ የነበረው ዕውቀት? ኢየሱስ ሲጸልይ የነበረው ዕውቀት። ምን ልጋ እንዲመጣ እንደሆነ ይሁን እውነተኛም የሆነው እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ይሄ ነው እውቀቱ። ኢየሱስ ያውቁ ዘንድ ብሎ የጸለየው እውቀት ይሄ፣ ልጁ ራሱ። ሃሌሉያ! እውነተኛ አምላክና የዘላለም ሕይወት ነው ከዚህ ውጪ ሌላ ነገር ውስጥ ከገባችሁ ጣዖት ውስጥ ነው የምትገቡትና ልጆች ሆይ ከጣዖታት ራሳችሁን ጠብቁ ይላል ማለት ስለዚህ የእግዚአብሔር ልጅነቱ ከልጅነቱ ጋር ልጅ ከመሆኑ ጋር እውነተኛ አምላክ ብቻ የተባለው አብብ ነው ብሎ አስቀምጦታል ማለት ነው አሜን እንዲያውም ከዚህ ውጭ ያለውን አስተማመን ጣዖት ነው ብሎ ይደመድማል ይደመድማል። ከዚህ ውጭ ያለ አስተማመን ልጁን የዘ አምላክ የማያደርግ ልጁን ልጅ አድርጎ ብቻ የሚያስቀር ነገር እሱ ጣዖት ክልል ውስጥ ነው የሚመደበው፣ የሚል አባባል ነው ያለው። ይኸው ዮሐንስ በዮሐንስ ራእይ ኢየሱስን በመግለጥ ሶሪ ኢየሱስን በመገለጥ አይቶ ያሳየናል። እንግዲህ ይሄንን ትምህርት ወደ መደምደሙ ስንመጣ ወይም ወደ ማጠቃለሉ ስንመጣ ማለት ነው ኢየሱስን በመገለጥ ደግሞ አሁን አይቶ ያሳየናል። ይሄ ሰው በመማር አሳልፏል። ከኢየሱስ በቀጥታ ቁጭ ብሎ እየተማረ አሳልፏል። እያንዳንዷን ነገር በመከታተል አሳልፏል። በሚያስተምረው ነገር አሳልፏል። ሌላ እድል ተሰጥቶታል፣ ለዚህ ሰው በመገለጥ ደግሞ ኢየሱስን እንዲያይና እንዲያሳይ፣ ይሄ እድል ተሰጥቶት ይሄ የራእይ ዮሐንስን መጽሐፍ እንዲጽፍ አድርጎታል። እና በአማርኛው ራዕይ ዮሐንስ መጽሐፍ ነው የሚባለው ነገር ግን ሬቨሌሽን ጂዚስ ክራይስት የክርስቶስ ኢየሱስ መገረድ ይገርማችኋል። በዚህ መጽሐፍ ምዕራፍ አንድ ቁጥር አራትንና አምስት ስብታይሁን ስጀል ዮሐንስ ምዕራፍ አንድ ቁጥር አምስትን ስታዩ ሰላምታው ይለያል። አሁን እኛ የምናውቃቸው የሰላምታ አጻጻፎች አሉ። በከሮሜ ጀምሮ ጳውሎስም ይሁን ጸሐፊዎቹ ጴጥሮስም ይሁዳም ጽፏል፣ ራሱ ዮሐንስም ጽፏል፣ የብራውያን ጸሐፊም አለ። እነዚህ ሁሉ ተመሳሳይ የሰላምታ አጻጻፍ እንዳላቸው እናውቃለን። የጌታችን የኢየሱስ ክርስቶስ ጸጋ የአብ እንዲህ እንዲህ እያለ የተጻፈ የሰላምታ አቀራረብ አለ። በዚህ መጽሐፍ ግን የተጻፈው ሰላምታ እጅግ ይለያል፣ ይደንቃቸዋል። እስቲ እና ራ ዮሐንስ ምዕራፍ አንድ ስትን እኒትና ድንግ በጣም በጣም ደግ ምዕራፍ ቁጥር አራት እና ምስ ዮሐንስ በእስያ ላሉት ለሰባቱ አብያተ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር፣ ከሙታንም በኩር የምድርም ነገሥታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ኦ ሃሌሉያ፣ እግዚአብሔር የተመሰገነ ይሁን እውነትም። ሬቨሌሽን ኦፍ ጂዘስ ክራይስት እዚህ ላይ ስታዩ ሰላምታውን እዩት። ሁሉን ነገር የሚደረድረው በኢየሱስ ክርስቶስ ላይ ነው። ካለው ከነበረው ከሚመጣው እሱ ነው። እንግዲህ ያለው የነበረው የሚመጣው በዙፋኑ ፊት ያሉት ሰባቱ መናፍስት ተብሎ ፊገሬቲቭ ቋንቋው እሱ ነው። ሰባቱ መናፍስት፣ የታመነው ምስክር እሱ ነው ከሙታን በኩር እሱ ነው። የምድር ነገስታት ገዢ የሆነ እሱ ነው። ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሃሌሉያ! ይህ ነው። በጣም በጣም እና መጨረሻው ወደዛ ነው የምንመጣው። እውነትም ኢየሱስ ክርስቶስ በግልጥ ለእናንተ የምናገርበት ቀን ይመጣል እያለ እየገለጠ እየገለጠ እየገለጠ ወደ መጨረሻው የሚሆነው ነገር ምን እንደሆነ እያሳየን ይሄዳል ማለት ነው። ስለዚህ እዚህ ጋር